ወይ ጽናት፣ እዚሁ ሰው አለ። ምን ማነው ያለው? ቀብት ትሆናለች አልኩሽ እኮ አሴት አይደለችም። ኪራይ በወለደች እናት ለምን እዚሁ ሰው አለ? ካንዴም ሁለቴ ምልክት ሰጥተውኛል። እሽ ታረጋጊ። እኔ ጋር ሌላ ቁልፍ አለ፣ ከፍቼ አለው ግን ማንም እንደሌለ እምሩ ሆስፒታል ገባች። ሄኖክና አሴት ቤቱን ለቀው ጠፍተዋል። በሰኒ ምክንያት የእምሩ ሕይወት መትረፍ ችሏል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ይትረፍረፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ሀምሳ ስምንትን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ ውድ ቤተሰቦቼ ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር ላይክ ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በአክብሮት እጠይቃለሁ። ቤተሰቦቼ ባለፈው ላይ ምሩ ታግታ አይተናት ነበረ። ዛሬ በጣም ደክማ እንግዲህ ሆስፒታል ይዘዋት ገብተዋል። እንደ አጋጣሚ ጽናት ለሰኒ ደውላላት፣ ሰኒ እቤት መታ ነበረ። እቤትም ስትመጣ ምንድነው ግን በዚህ በጠዋት የደወልሽልኝ እያለች ስትጠይቃት፣ እሷን በጣም ተጨንቃ እምሩ እንዳልተገኘች እንደ ጠፋች ትነግራታለች። ታዲያ ምንድነው ምን ማድረግ ነው ያለብን የዚህ ቤት ሰዎች ደግሞ ምንድናቸው እያለች ሰኒም ስትገረም ነበረ። ጽናትም በጣም ማን ነው ናሆም፣ አልተኛም በጣም ተጨንቋል። ሁላችንም ተጨንቀን ያደርነው ስልክም ስንደውል ስንቀጠቅጥ ነው ያደርነው፣ አታነሳም እያለች ትላታለች። እሷም እንግዲህ በቃ አፋልጉኝ፣ ኮሚቴ ቅጠሩኝና እንስራ እያለች እያሾፈችም ነበረ። በዚህን ሰዓት ማሾፊያ ሰዓት አይደለም፣ አታሾፊ ሰኒ እያለቻት እኔ ስራ ሁሉ ምንም ስራ እየመሰለኝ አይደለም፣ በጣም አስጠልቶኛል እያለች ስትላትም ነበረ። በቃ ችግር የለውም እኔ እሰራለሁ እዚህ ምግቡን፣ አንቺ ሂጂና ቤቱን አጽጅ ትላታለች። ጽናትም እሺ በቃ ትልና ቤት ልታጸዳ ወደ አሴት ክፍል ትሄዳለች። የአሴት ክፍል ተቆልፎ ነው ያለው። ምሩ ውስጥ ስላለች እንግዲህ አሴት ተንኮለኛ ስሯን ስለምታቅ ክፍሉን እየቆለፈችው ነው የምትሄደው። ጽናትም ሄዳ እንዲህ ለምንድን ነው ከመቼ ወዲህ ነው ደግሞ ቤት ቆሉ ሄደች። አሁን ታዲያ አልጋዋን እንዴት አድርጌ ላነጥፍላት ነው? በቃ በኋላ ስትመለስ አነጥፍላታለሁ። ለነገሩ አንጠፋውም ሄዳ ሊሆን ይችላል እያለች እንግዲህ ተመልሳለች። ወደ እውነት ተመለሰችው። ሰኒ ምንም ነገር ሳትሰራ ነበረ ወደ ጽናት የተመለሰችው። በዛም ሰዓት እንዴ ምንድን ነው የሰኒ ምግብ አይጣፍጥም አሉሽ እንዴ ስትላት፣ ጽናትም ማን ነው ደግሞ እንዲህ የሚለኝ ስትል የቤቶች እያለች ስትላትም ነበረ። በዛም ሰዓት አይ አይደለም አንድ ሽንኩርት እንኳን ሳልከት እኮ መጣሽ። ታዲያ ለምን ቶሎ ተመልሰሽ መጣሽ ብላ ስትላት፣ አይ የአሴት ክፍልም ቁልፍ ነው፣ የነማሚ ክፍልም ሄኖክና ኪራ ተኝተዋል፣ አልተነሱም። ለዛ ነው ብላ ትላታለች። እንደዚያውም ችግር የለውም በቃ ጨው በመቅመስ ታግዥኛለሽ እያለች ስትላትም ነበረ። ሰኒም ዋናው ነገር ይሄ ነው። እንዲያውም እኮ ስትላት ጽናትም አንቺ ደግሞ ያልቅብሽ ቀልድሽን ጀመርሽ፣ እያሉ እየተጫወቱ እየተቀላለዱ እያለ እንዲያውም ዋናው ነገር ጨው መቅመሱ ነው። ጨውን ተበዛም ታነሰም ምግቡ አይጣፍጥም፣ ዋናው ይሄ ነው እያለ ስትላት፣ እሺ በቃ ታዛዥ ነን ብላ ወደ ስራቸው ገብተዋል። በዚህም አጋጣሚ እምሩ መድኃኒቷን ስላልወሰደች በጣም ታመ ነበረ። ጽናት ወደ ክፍሏ ትገብ ማነች አሴት ወደ ክፍሏ ትሄዳለች። እምሩ በጣም ታማለች፣ መተንፈስ አቅቷታል። እንደ እምሩ ምን ሆኖች ነው ምናምን ስትላት መድኃኒቱ እንዳልተጠቀመች መድኃኒቷ ስላልዋጠች እንዳመማት ተነግራታለች። ታዲያ እንዴት ላድርግ እንዴት አድርግ ይህን እኳ አላቀምረ ስችዋለሁ እንዴት ላድርግ ብላ ስትላት ሂጂና ወይንም ልቀቂኝ ወይም መድኃኒቴን አምጪልኝ ብላ ትላታለች። ነገር ግን አሴት ለመልቀቅ ምንም ፍቃድ የላትም። አለቅሽም ብላታለች። ወይ የመድኃኒቱን ስም ንገረኝና ተፋርማሲ ልግዛለች ስትላት፣ አይሆንም በዶክተር ትዛዝ ነው ብላ ተመልስላታለች። እና እንዴት ነው የማደርገው ምናምን ስትላት፣ ሂጅና ከቤት መድኃኒቱን አምጭልኝ ትላታለች። እንዴት ነው እናንተ ቤት እንዴት ሆኜ ነው የምገባው ምናምን ብላ ስትላት፣ ቁልፉን ሶፋው ስር፣ ቴሌቪዥኑ ስር አርጌዋለሁ፣ ትላታለች። እንግዲህ እሷም እሺ ብላ መድኃኒቷን ለማምጣት ወደታች ታች ተወርዳለች። ወደ ታችም ስትወርድ እንግዲህ ሄኖ ቁጭ ብሎ ነበረ። ተረጋጊ እንጂ ትይላታል። አንተ እያለክ ምን እንረጋጋለሁ እያለች ስትለውም ነበረ። ያለውንም ነገር የእሱ ጫና እንደሆነም ትነግረዋለች። የምሩ እንደዚህ መሆን እንግዲህ አሁን ሂድና ለልጅቷ ተንከባከባት፣ መድኃኒት ውሃ ስጣት፣ ውሃ ስጣት፣ ሂድና ውሃ ስጣት፣ ተንከባከባት አንድ ችግር ቢፈጠር በኋላ ተጠያቂ ነክ ምናምን ትለዋለች እሷም ወደ ታች ትወርዳለች። በዛም አጋጣሚ እንደገና ተመልሳ ትሄዳለች ማለት ነው። ጽናት አሁንም ተመልሳ ስትሄድ ምንም ነገር የለም አሴት ክፍል አሁንም ዝግ ነው። በጣምም ተጨንቀውም ነበረ ጽናትና አሴት አንድ ላይ ጽናትና እምሩ አንድ ላይ ቁጭ ብለው እየተጫወቱ እያለ ሄኖክ ይመጣል። ተጫዋቱ እንጂ ምንድን ነው ደበራችሁ፣ እያማችሁኝ ነበር እንዴ ምናምን እያለ ሲላቸውም ነበረ። እሷም እንግዲህ ወዲያው ገባ አንተ ማንጨት አትፈጅም እያለች ሰኝም ስታሾፍበት ነበረ። እሱም ከወጣ ወዲያ ይሄ ኮስታራ ምን አይነት ኮስታራ ነው እንዲህ እያለች ጽናትም እንግዲህ እኛ ሊያስፈራራ ነው ምናምን ምግብ ላምጣልህ እንደ እያለች ስትለውም ነበረ። ግን መጀመሪያ በአንቺ እጅ ምግብ ያልበላሁ ነገር ግን በልቻለሁ እያለም ሲላት ነበረ። ሰኔ እኔ ነኝ የሰራሁት ስትለው አይ ውሸቷን ነው እኔ ነኝ የሰራሁት ትለዋለች ጽናት። ላምጣልህ ትበላለ ስትለው አይ በልቻለሁ ክፍል ይሄ ገብቼ እበላለሁ ብሎ ይሄዳል። በዛም አጋጣሚ ምን ኮስታራ ነው ይብላኝ ላገባችው እያለች ስትል ነበር። ሰኒ አንቺ ሳታገቢ አትፍረጂ ተይንጂ እያለ ስትላትም ነበረ ጽናት። በዚሁም አጋጣሚ አሴት ማነች ናሆ በጣም ተጨንቆ ነበረ በምሩ መጥፋት በጣም ተጨንቋል። ቤተሰብ ኪራም እንደዚሁ ቤተሰብ ጋም እንዳይደውሉ ደግሞ ቤተሰብ ይደነግጣሉ ብለው አልደውሉም። እንግዲህ ዛሬን አይተን ነገን እንደውላለን ብሎ ብሏት ለጽናት እንደዛም እያለ መኖ ናሆም በጣም ተጨንቆ ተቸግሮ እያለ እኔ እናሷ ኮ እንደዚህ የሚያደርሰ ጠብ አልተጣላንም እያለ ለኪራ ሲነግረው ነበረ። ኪራም እንግዲህ አይዞ አንዳንዴ በማናውቀው ፈተናዎች እንፈተናለን እያለ ሲለውም ነበረ። እኔ እኮ ምሩን በጣም አፈቅራታለሁ እያለ ሲለው እኔም ጽናትን በጣም አፈቅራታለሁ እያሉ እንግዲህ እንደዚህም ሲሉ ነበረ። በዚሁም አጋጣሚ እኔ ልስከር እያለ ሲል ነበረ። አትሰክርም እያለ እንግዲህ ኪራስ ይከለክለው ነበረ። እምሩ ማነች ሲል አሴት ናሆም ቤት ትገባለች። ናሆም ቤት ገብታ መድሃኒቱን ልትወስድ ገብታም ነበረ። በዛም አጋጣሚ መድሃኒቱን እየፈለገች እያለ ተቤት ሳትወጣ ናሆም ይመጣል። በጣም ትደነግጣለች። ፈጣሪ ሆይ እኔ በደለኛ ነኝ፣ በቃ ለዛሬ አውጣኝ፣ የዛሬን ቀን አውጣኝ እያለ ስትጸልይ ነበረ። ግን እንደ አጋጣሚ ለናሆም ኪራ ደወለለትና እና ብሎ ጠራው። በዛም አጋጣሚ አልመጣም ብሎ ነበር ነገር ግን ና ብሎ ሲገፋፋው ተነስቶ ይሄዳል። አሴትም በዛን አጋጣሚ ተመስገን ብላ ሳትታይ ትወጣለች ማለት ነው። ብቻ በጣም ተደናጋግጠውም ነበረ። በዚህም አጋጣሚ እንደገና ተመልሳ አሴት ሰኒ ትመጣለች። ሰኒ ትመጣና ምን አዲስ ነገር አለ ምናምን እያለች ስትጠይቃት ምንም አዲስ ነገር እንዳሌለ ትነግራታለች እኔ ግን ውስጤ የሆነ ነገር እያለኝ ነው ብላ ትላታለች ጽናትም እኔም የሆነ ነገር እያለኝ ነው እያለች ስትል እንግዲህ በዚሁ አጋጣሚ እሺ ለማንኛውም ምግብ ላምጣለች ብላ ምግብ ልታመጣላት ስትሄድ ሰኒ ስልክ እያወራች ተነስታ ወደነ አሴት ክፍል ትሄዳለች በዛን አጋጣሚ ስልክ ስታወራ የሆነ ድምፅ ይሰማታል እዚህ ቤትማ ሰው አለ ሰው አለ ስትል ምንም መልስ አልመለሰላትም እዛ ቤት ያለችው ግን እምሩ ነች ታስራ ያለችው እዚህ ቤትማ ሰው አለ እያለች እየተጠራጠረች እያለ ማነው ስሙ ይመጣል ኪራ ኪራ ይመጣል ኪራም ሲመጣ እንዲከፈትላት ነበር የለመነችው። ከዛም በፊት ግን ናሆ ማን ነው ሄኖክ እምሩ ጋር ሄዶ ስለ አሴት ምን እንዳደረገችው፣ ምን አብረው እንዳሳለፉ፣ ህይወቱን እንዳመሰቃቀለችው ሲነግራት ነበረ። ነገር ግን እምሩ እኔ ስለ እንደዚህ አይነት ነገር አያገባኝም፣ ራሳችሁ ጨርሱ፣ ለእኔ ውሃ ጠጣኝ እና ፍቱኝ፣ እኔ እዚህ ውስጥ አያገባኝም፣ ለምን እያለች ስትልም ነበረ። ለአሴትም እንደዚሁ ስትላት ነበረ ግን አንቺ ለምን ለጽናት እንደዚህ አይነት ነገር የሚገባት አልነበረም ጽናት ለአንቺ ምን እንደምታደርግ ብታቂ እንደዚህ አይገባትም ነበረ ምን ታደርግሽ ሄኖክስ ታሴት ምን ፈልጎ ነው ተጽናት ምን ፈልጎ ነው እያለች ስትላትም ነበረ በዚሁም አጋጣሚ እንግዲህ በአሴት በሰኒ ምክንያት ነው የእምሩ ነፍስ ሊተርፍ የቻለው በጣም ታማ ነበረ። ስልክ እያወራች እያለ በሩ ጋ ቆማ አዳምጣ ሰው እንዳለ ስትጠራጠር ኪራን፣ ክፈተው በምትወዳት እናትህ ክፈተው ትላለች ጽናትን። በዛው አጋጣሚ ማነው ያለው ምናምን ብላ እዛው ጋር ቆማ ተገርመው እያዳመጡ እያለ እሺ በቃ ግን በሩን አልከፍትም እያለ ብሎ ነበረ ለጊዜው አሴት ነች ሌላ ማን ትሆናለች? እዚህ ቤት ያለችው አሴት ነች። በሩን ዘግታ የሄደችው ሰው እንዳይገባባት ሊሆን ይችላል አላናድዳትም ብሎ ሲል አሴት አይደለችም በእናትህ ክፈተው እያለች ስትለው በቃ እሺ ማንም አይደለም ግን በሩን እከፍተዋለሁ ብሎ በሩን ይከፍተዋል። በዛም አጋጣሚ እምሩ በጣም ታማ ነበር የተገኘችው። በጣም ይደነግጣሉ። የሚያደርጉት ግራ ገባቸው። ወዲያ ወዲህ ብለው ምን ሆንሽ፣ ምን ሆንሽ ብለው አገለባብጠው በቃ ማውራት አትችልም ምናምን ብለው ወዲያው ገመዱን ከእጇ ላይ ፈተውላት ነው ሆስፒታል ታቅፈዋት ይሄዱት። በዚህም አጋጣሚ አሴት ወይ ይቻለም፣ ይቻለም ፈታኝ ናት፣ ችግር ስታመጣ ትደጋግማለች እያለችም ስትልም ነበረ። በዚሁም አጋጣሚ ታሁን ወዲያ በቃ እኔ አብቅቶልኛል ብላ ይሄዳለሁ ሻንጣዬን ይዤ እሄዳለሁ ስትልም ነበረ። ቀጥታ ወደ ቤት ተመልሳ ሄዳ ሻንጣዋን አውጥታ መጀመሪያ ለኪራ ደብዳቤ ጽፋለታለች። ይሄን የሰራችው በሄኖክ ምክንያት እንደሆነ ሄኖክም ደግሞ የነበራት ከዚህ ፊት ለኪራ ስታወራለት የነበረው ፍቅረኛ እሱ መሆኑን አንዳንድ ደብዳቤዎችን፣ አንዳንድ ነገሮችን ጽፋ ወጥታ ሄዳለች ማለት ነው። በዚሁም አጋጣሚ ሄኖክ በር ላይ አግኝቷት ወዴት ነው የምትሄጂው? ምናምን ይላታል። ከዛሬ ጀምረክ እንዳትከታተለኝ በአባቴ መሳሪያ ጭንቅላት ከነምልክ እያለች ስትዝትበትም ነበረ። እሱም እንግዲህ ላታመልጭኝ አታሮጭኝ እያለ ሲል ነበረ። በዚሁ አጋጣሚ እስቲ እምሩ ምን ላይ ትሆናለች፣ ትድናለች፣ ወይንስ እንዴት ትሆናለች የሚለውን አብረን የምናይ ይሆናል በቀጣይ ቪዲዮ። እስከምንገናኝ ባይ ባይ።